በዛሬው ቪዲዮ በጃፓን የአንድ ሙሉ ቀን ውሎ ምን ይመስላል የሚለውን ነገር አሳያችኋለሁ። ሰላም ለማታውቁኝ ነው ይባላል፣ 24 ዓመቴ ነው ነዋሪነቴ በጃፓን ሲሆን የአንድ ልጅ አባት የሙሉ ቀን ፉልስታክ ኢንጂነር የፓርታይም ጃፓንኛ አስተማሪ የዩኒቨርሲቲ ኦፍ ዘ ፒፕል ተማሪ በተጨማሪም ደግሞ ዩቲዩበር ነው። ታዲያ እነዚህ ሁሉ ነገሮች እንዴት ነው ማኔጅ የማደርገው? እነዚህ ሁሉ ነገሮች ያሉበት ውሎዬስ ምን ይመስላል? ለጥያቄው መልሱ ቪዲዮ ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ሰላም ፋሚሊ፣ እንዴት ናችሁ? አሮኖ፣ ላይክ እንዴት እንደምትቀበሉኝ ራሱ አላቅም። ላይክ በጣም ኦልሞስት አንድ ወር ከምናምን ቆየውኝና አይ ሆፕ አፉት ልኛላችሁ እየተስፋ አድርጋለሁ። ብቻ ድምፄ በጣም ትንሽ ተዘግቷል። ጉንፋን ይዞ ነበር ሰሞኑን እና አሁን ደግሞ ከእንቅልፍ እየተነሳው ነው። ምንም በቃ ምንም ያደረግኩት ነገር የለም። ወይስ አይ አም ባክ እንዴት ጠፋው? ለምን ጠፉ? ምናምን ያው ዛሬ ውሏችንን አብረን እየዋልን የምናወራ ይሆናል። የዛሬውን ቪዲዮ እንደ ፓርት ቱ መያዝ ትችላላችሁ። የአን የፉል ስታክ ኢንጂነር ውሎ በጃፓን ምን ይመስላል የሚለውን ነገር የማሳያችሁ ይሆናል ማለት ነው በዛውም ደግሞ ስለጠፈውበት ነገር አንድ ላይ የምናወራ ይሆናል። ሰው ቀጥታ ወደ ውሏችን አሁን እንግዲህ እንዳያችሁት ፊታችንን ታጥበናል ምናምን ነገር። የመጀመሪያው ስራችን ጂም መሄድ ነው። ምንም ታይም መግደል ራሱ የለብን። አሁን ታይሙ አምስት ሰዓት ከአንድ ነው። ሁሌም ያ በሚሄድበት ታይም ማለት ነው። ቤቴን ቆላ እንደ ዝብርቅርቅ እንዳለ ተዘበራርቋል እንዳለ። በጣም ብዙ ስራ እየሰራው ነበርና ዝብርቅርቅ ብሏል። ዶንት ማይንድ እናስተካክለዋለን አንድ ላይ የመጀመሪያ ስራችን እንደነገርኳችሁ ጂም መሄድ ነው። ፕሪወርካውት አለን። ፕሪወርካውታችንን እንጠጣለን መጀመሪያ ማለት ነው። ሰሞኑን በጣም ጂም ላይ ፎከስ ለማድረግ እየሞከርኩኝ ነው። ያ መጀመሪያ ፕሪወርካውታችንን እንጠጣና ስከ ወደ ጂም ፕሪወርካውት እኔ ብዙ ጊዜ ሙሉ አልወስድም። ማይ ጋድ ይሄ ነው ፕሪወርካውቱ የምጠቀመው ቶታል ዋር የሚባል ወርክ አውት ነው ሶ ብዙ ጊዜ ሙሉውን አልወስደውም ላይክ ኢነርጂ ሳጣ ብቻ ነው እና ዛሬ ብዙም ኢነርጂ የለኝም ቢያንስ ግማሽ በቂ ይችን ያክል ከወሰድኩኝ ይበቃኛል እና አወሳሰዱ ደግሞ እንደምትፈልጉት ነው አንዳንድ ሰው ከውሃ ጋር ቀላቅሎ ይወስዳል አንዳንድ ሰው ዝም ብሎ እንደዚህ ወስዶ ውሃ ይጠጣበታል እኔ ግን እንዲሁ ነው የምጠጣው ብዙ ጊዜ ኦራይት ጋይስ አሁን ያው ተሯሩጬ ምናምን እንደዚህ ከቤት ወጥቻለሁኝ እንደምታዩት፣ አየሩም አሪፍ ነው ምንም አይልም። ሰዓቱ ደግሞ አሁን ከጧቱ አምስት ሰዓት ከሀያ ነው። በሞተርም በመኪናም አይደለም የምንሄደው። ይህ በጣም በጣም በጣም ያው ከእናንተ ከተለያዩ በኋላ ከተቀየሩ ነገሮች አንዱ መኪና ሸጥኩኝ ሞተር ደግሞ ይኸው እንትን አላልኩም ድረስ ስሙ አለ፣ ግን ደግሞ እየነደግት አይደለም። ምክንያቱን አሁንም በኋላ ላይ እነግራችኋለሁ። መኪናዬ ግን ይኸው የለም። እዛ ጋ ነበረው ሁሌ ፓርክ የማደርገው እዛ ጋ ነበር፣ የለም። በቅርቡ ሌላ መኪና እንጠብቃለን። ለዛሬ ግን የምንጠቀመው ሳይክላችን አለች። እቺ ሳይክል ማለት ነው ኤሌክትሪክ ነች። እና ድሮ ኡበር ሰራበት ነበረ ላይ ቶኪዮ ላይ ማለት ነው። በጣም የሚገርም የሚገርም የሚገርም ሳይክል ነው የገዛሁት እራሱ። ኦልሞስት ትዝ ይለኛል ወደ 200 ምናምን ዶላር አካባቢ ነው፣ የዛሬ አራት ዓመት ማለት ነው የገዛሁት እና ብቻ በጣም አሪፍ ሳይክል ነው። ሳይክል ህይወቴ በጣም ከምችለው ነገር አንዱ ሳይክል ነው። በልጅነቴ ነው ሳይክል መንዳት የጀመርኩትና ሳይክል የማትችሉ ከሆነ መቻል አለባችሁ በቃ፣ ከቤታችሁ እስከ ስቴሽን ምናምን በሳይክል ነው የምትሄዱት። እኔ ውላችሁ መሪ ራሱ አያስፈልግም። ያ ኤኒዌይስ ጂምስ ደርስ እንገናኛለን። ዛሬ በቃ ረዥም ውሎ ነው የሚሆንባችሁ ብቻ ቻሉት። ጋይ ሶ ጅም ጋር ደርሻለሁኝ። ዛሬ የምሰራው ሌላ ጅም ነው። እናንተ አይታችሁ ታታቁ አይ ቲንክ ይኸኛውን ኤኒ ታይም ፊትነስ ነው የምሰራው። ለማታቁም ጅማ ይችን ትመስላለች። ያ ላይክ እነስ ብላ የሆነ ያልተጋነን አይነት ነገር ያለባት ጅም ነች። ባይ ዘወይ ኤኒ ታይም ፊትነስ እንደ የቦታው በጣም ይለያያል። እና ዛሬ የመጣንበት እንግዲህ ያው አነስ ብላ አጠር መጠን ያለች ቦታ ነች ማለት ነው። ሶ ብዙም ወሬ ያላብዛባችሁ ጅማችንን አንዳንድ ሴት ነው ማሳያችሁ፣ ምክንያቱም እዚህ ታይም ልገልባችሁ አልፈልግም። አንዳንድ ሴት አይተን ቀጥታ ወደ ውጭ እንወጣለን ማለት ነው። ወደ ቀጣይ ስራችን እንሄዳለን። የትም እንዳትሄዱ አሁን ከጂም ወጥቻለሁ እንደምታዩት በጣም በጣም በጣም ነው ያላበኝ። ሶ ሰዓቱ ደግሞ አሁን 6 ሰዓት ከ20 ሆኗል ማለት ነው። እንደምታዩት አሁን ብዙ ሰዎች ምናምን ወጣ ጀምረዋል። ያው 6 ሰዓት ከ20 ማለት በኢትዮጵያ ከጧቱ 12 ሰዓት ማለት ነው። ጂም የገባነው 11 ሰዓት ላይ ነው። አይ ሚን ያ 11 ሰዓት ገባን። አሁን 12 ተኩል ማለት ነው 6 ሰዓት ከ20 እየወጣን ነው። ዛሬ ያው ሃይ ኢንተንስ ወርክአውት አይደለም የሰራሁት። ጀስት ነው ካርዲዮ የተወሰነ ሰርቻለሁ እንዲሁም ደግሞ ሌግ ነበር የሰራሁት እሱ፣ ይህችን ውሃ ጠጥተናት ወደ ቤት እንሄድና ደግሞ እስኪ ቀጣዩ ስራችን ምን እንደሆነ አብረን እናያለን። ደግሞ ቁርሳችንን እንሰራለን። እንደነገርኳችሁ ኳችሁ ሼክ ብቻ ነው ዛሬ የሚጠጣው። እዚህ ጋር ዌህ ፕሮቲን አለን። ይሄኛውን ዌህ ለየት የሚያደርገው ላይክ ሚክስ አለው ቢሲኤኤ አለው ውስጡ ላይ ማለት ነው። ሚልክ ቸኮሌት ፌቨር ነው። ሊያልቅ ነው። ትንሽ ነው የቀረው። ቆየው በጣም ከገንዘብ ነው። መጀመሪያ ሙዝ ሙዝ አለን፣ ሙዛችንን እንወጣለን ይሄኛው ሙዝ እንግዲህ በረዶ ውስጥ የገባ ሙዝ ነው። በረዶ ውስጥ የገባበት ምክንያት ደግሞ ያው በደንብ እንዲቀዘቅዝ ነው። የሆነ ጊዜ የሆነ ጊዜ ሳይሆን ቅርብ ጊዜ ነው ቲክቶክ ላይ የሆነ ልጅ አይቻለሁ ና ሙዙን በረዶ ውስጥ አስገብቶት ከዛ ሼኩን ስትሰሩት ቅዝቅዝ ብሎ ያቀዘቅዛቸዋል ማለት በተለይ ሙቀት ላይ በጣም አሪፍ ነው እና ኤክስትራ በረዶ ከመጨመርም እንደዚህ በረዶ ቤት አድርጋችሁት ሙዙን ከዛ ሱን ብትጠቀሙት አሪፍ ነው። መጀመሪያ ሙዛችንን እንጨምራለን አንድ ስኩፕ ፕሮቲን ከዛ ውሃችንን እናደርጋለን። እኔ የበለጠ ቀዝቀዝ እንዲለኝ ኢቨን ቭሎግ አደራረግ ጠፍቶብኛልና እንትን ካልኩባችሁ ካዘበራረግኩባችሁ አፉበልኝ በልኝ። ይሄ ማለት ጋይስ በጣም ወሳኝ ነገር ነው። አንደኛ ፕሮቲን ስላለው ኦልሞስት ከአንድ ስኩፕ 21 ግራም ፕሮቲን ታገኛላችሁ ማለት ነው። ከዛ ላይ ተጨማሪ ደግሞ ሙዙ አለ። ሙዙ ሞር ኢነርጂ ይሰጣችኋል። ረዶ ውስጥ መሆኑ ደግሞ በቃ ለሙቀት አልገባዋል። አሁን ጃፓን ላይ በጣም በጣም በጣም ሙቀት ነው እና እንዲቀዝቃዛ ነገር ካልጠጣችሁ በስተቀር ምንም ምንም አትቀዘቅዙ። ኤዲት ማድረግ ጀምሬያለሁ። ኤዲት እያረግኩ ነው ያለሁት። እንደነገርኳችሁ ሩሜ በጣም በጣም ተመሰቃቅሏል። ማለት በጣም በጣም ምስቅልቅሉ ነው የወጣው። ላይ እንደምታዩት በጣም ከኋላም ከፊትም በጣም ተመሰቃቅሏል እና በኋላ ከስራ ስንመለስ የመጀመሪያው ስራችን ሩማችንን ማስተካከል ነው። በተሻለኛ አቅም ቢያንስ በቀን አንዴ ለማስተካከል እሞክራለሁኝ። አሁን ኤዲት ያረኩኝ ነው። ኤዲቴ እንደጨረስኩኝ አብረን ወደ ውጭ እንወጣለን። የትምዳት ሄዱ። ኦል ራይት ጋይስ አሁን ኤዲት አርጌ ጨርሻለሁ። ሰዓቴ ስለሄደብኝ አሁን ከጠዋቱ ኦልሞስት ሁለት ሰዓት ሊሆን ነው። ቅድም እንደነገርኳችሁ ልጄ ሁለት ሰዓት ስለሆነ የምትገባው ቶሎ መውጣት አለብኝ። ውጭ ራይ ጋይስ አሁን የልጄን ቦርሳ ይዤ እየወጣሁ ነው። ትምህርት ቤት ሳይሆን ላይክ መዋያ ነው፣ የልጆች መዋያ አላቸው እኔም እናቷም ስራ ስለሆን ሙሉ ቀን እዛ ነው የምትውለው ማለት ነው። እንደምታዩት እንግዲህ እየሄደች ነው ጋይስ በሚገርማችሁ ሁኔታ ዝናብ እያካፋመ ነው። ማለት ላይ ማካፋት ጀመረ። እንዴት እንደሆነ አላውቅም። ዛሬ ዋት ልጄ ከኋላ ነው ያለችው እስማ ግን ያው ትንሽ ነው የቀረን ትምህርት ቤቱ ከቤታችን በጣም ቅርብ ነውና እንጂ እንደዛ ባይሆን ዛሬ ተበልቼ ነበር። ይህት ከአሁኑ ራሱ ትንሽ እያበሰበሰኝ ነው። ጥላይን ይዤ ተመልሻለሁ። እንዳያችሁት እንግዲህ ያው እ ትምህርት ቤት አስገብቻታለሁ ወይም መዋያ አንዳንዴ ታቃላችሁ አባት ስትሆኑ ወይም እናት ስትሆኑ መቼ ነገር የወለዳችሁ ብቻ ናችሁ የሚገባችሁና ላይክ ጃፓን ላይ መዋያን በሉት ምንም በሉት ሲስተማቸው በጣም አሪፍ ነው። ላይክ ይንከቧከቧቸዋል ውጭ ይዟቸው ይወጣሉ ምናምን ነገር እና በጣም ብዙ ላይክ ብዙ ስራ ሰዓት የሚያስተምሯቸዋል ምናምን፣ ግን ስቲል የሆነ ስትወልዱ የሆነ ከራሳችሁ ወይ ከቤተሰባችሁ በላይ ማመን ይከብዳችኋል እና አሁን እኔ በቃ ይሆናላ እነሱ ጋር ጥያት ስመጣ የሆነ ስሜት አለው። ብቻ በቃ በቀላሉ በተለይ ካለቀሰች በጣም ስሜቱ ከባድ ነው። እና ይህንን ስሜት ያው ልጅ የወለዳችሁ ብቻ ናችሁ የምትረዲ ያልወለዳችሁ ወጣቶች ናችሁ ስትወልዱ ትዝ ይላችኋል። ኤኒዌይስ ሶ ድንገት ስናብጣለ እንዳያችሁት፣ እኔም ቤት ተመልሼ ሳይክል መልሼ ጥላ ይዤ ወጥቻለሁኝ። ከዚህ በኋላ የሚሆነው ምንድነው? ጉዟችን ወደ መስሪያ ቤት ነው። ሶ መስሪያ ቤት ሄደን ደግሞ ያለውን ነገር አብረን እናያለን። በትሬን ነው የሚሄደው። የጃፓን ጥዋት እንደዚህ ነው። ሰራተኛው ምኑም ምኑም ሁሉም ውር ውር እያሉ ነው። ያ ስቴሽን ስደርስ እንገናኛለን በጣም ረዥም መንገድ ነበረ ኦልሞስት ከቤት ከወጣው ጀምሮ ለአንድ ሰዓት ያክል ተጉዣለው ማለት ነው በትሬን ስራ ቦታዬ ላይ ይሄን ያክል ይርቃል። በሞተር ይቀርበኝ ነበረ ብዙ ጊዜ አርባ ደቂቃ ምናምን ነው በሞተር በመኪናም ሲሆን እንደዛው ነው። መኪና ግን ያው ፓርኪንግ ውድ ስለሆነ አልጠቀምም ብያችኋለሁ። ፕላስ ደግሞ አሁን ላይ መኪና ስለሌለ አልጠቀምም። ሶ አሁን ከስቴሽን እየወጣኝ ነው። የስራ ቦታ ስቴሽን ይህንን ይመስላል ባጭሩ። አይሆፕ ከኋላ እያያችሁት ነው ብዬ ተስፋ አድርጋለሁ በእግራችን ደግሞ አንድ ስምንት ደቂቃ ወደ ስራ ቦታ እንሄዳለን። ጋይስ ሌላ አንድ እንዲያስገርማችሁ የምፈልገው ነገር ምንድን ነው? እነዚህን ደረጃዎች እያያችኋቸው ስቴሽን ውስጥ አሁን ይሄኛው ስወጣ ማለት ይ አራተኛ ደረጃ ምናምን ይሆናል። ኤክስሌተር አለ አክቹዋሊ ከጎን ግን ደግሞ ያው ጤናማ ለመሆን እና ደግሞ ከዚህ በኋላ ለረዥም ሰዓት ስለምቀመጥ ቢያንስ እዚህ ከተንቀሳቀስኩኝ ጥሩ ነው ብዬ ነው ማለት ነው። ደከመኝ አየሩን ይሄንን ይመስላል። አንዳንድ እየተሰሩ ያሉ ፎቆች አሉ እንደዚህ። ያ ብቻ አካባቢው በጣም የሚያምር አካባቢ ነው። እንግዲህ ከዚህ በፊት በነበረው ቪዲዮ ላይ እንደነገርኳችሁ ወደ ስራ ቦታ የሲሄድ ሁል ጊዜ ጧጧት እነዚህን ሰዎች አያቸዋለሁና ትላልቅ ሽማግሌዎች ናቸው። ላይክ የጃፓኒዝ እድማቸው ገፋ ያለ ሰዎች ማለት ነው። ምንድን ነው የሚያደርጉት? እንደምታዩት እንደ ጎልፍ የሚጫወቱት ጨዋታ አለ። ላይክ የሰፈር ቲም እና ኮሚኒቲ አላቸው። ላይክ እኛ የጤና የጤና እንደምንለው ማለት የጤና ብለን ኳስ የመሳሰሉት ነገሮች እንደምንጫወተው እነሱም ደግሞ ትላልቅ ሰዎች ላይክ የሰባ የሰማንያ ኢቭን ዘጠና የሆናቸው ሰዎች ሆነው ጠዋት ግን በጠዋት በዚህ ሰዓት አሁን ከጠዋቱ ሁለት ሰዓት ተኩል ወሩ ሁለት ሰዓት አካባቢ ነው የመጡት ደግሞ እነሱ አንድ ሰዓት ምናምን ቢሆን ነው ሶ ከጠዋት ጀምሮ እንግዲህ እዚህ ይጫወታሉ ማለት ነው ከዛ ሌላ ደግሞ ምን ያደርጋሉ መሰላችሁ ከሌሎች ሰፈር ቲሞች ጋር ይጋጠማሉ ላይክ ነው በጣም ደስ የሚል ነገር ነው ምቃም ሀገር ላይ እድሜያቸው ገፋ ያሉ ሰዎች ገና ስልሳዎቹ ሰባዎቹ ላይ በቃ በጣም የማርጀት ስሜት ነው የሚሰማቸው። ከቤት መውጣት አይፈልጉም፣ መንቀሳቀስ አይፈልጉም። እና እንደዚህ አይነት ነገሮችን ብናሳያቸው አመጋገባቸው ቢስተካከልና ቢጠነክሩ በጣም ደስ ይለኛል ማለት ነው። ከብዙ ሩጫ በኋላ ከብዙ ድካም በኋላ አሁን ኦፊስ ደርሻ ያለው። ከዚህ በኋላ እንግዲህ ያው ኦፊስ እንደደረስኩኝ የመጀመሪያ ስራ የሚሆነው ላይክ፣ ከሰራተኞች በፊት ነው ብዙ ጊዜ የምደርሰው ምክንያቱም በጠዋት ተነስቼ ቶሎ ደርሼ ብዙ ነገሮች መስራት ስለምፈልግ ስራ ከመጀመሩ በፊት ቀድሜ ነው ብዙ ጊዜ መስሪያ ቤት የምደርሰው። አሁን ሰራተኞች የሚመጡት ኦልሞስት ከአርባ ደቂቃ በኋላ ምናምን ነው። ዛሬ እንደውም ዘግይቻለሁ ዝናብም ጥሎ ስለነበረ ምናምን በዚህ አርባ ደቂቃ ውስጥ እንግዲህ አንደኛ ሁሉም ከመጡ በኋላ የጋራ ሚቲንግ ስለሚኖረን ዛሬ ስለሚሰራው ስራ፣ እንዲሁም ደግሞ ትናንት ስለሰራ ነው ስራ እናስረዳለን። ያው ሚቲንግ ማለት ነው የጠዋት ሚቲንግ ስለሚኖረን ለሱ እዘጋጃለሁ። ለማታውቁ ስራዬ ፉል ስታክ ኢንጂነሪንግ ነው። ብዙ ጊዜ ያው ከኮዲንግ ጋር ነው ብሏችን፣ ማለት ነው። የኮዲንግ ሰው ከሆናችሁ ደግሞ ታውቃላችሁ። ትናንት የተቀበልኳቸውን ታስኮች መጨረስና ለመጨረስን አሁን የደረስኩበትን በኋላ ላይ ይናገራሉ ማለት ነው። ሌላው ደግሞ እንግዲህ ያው የጀመርኩትን የዩቲዩብ ቪዲዮ የተወሰነ ኤዲት ለማድረግ እሞክራለሁ። ባለችኝ ቀሪ ደቂቃ አስሩን ብትሆነ ያ ደቂቃ ያ ቀጣይ ኤዲተር እስከሚመጣ ድረስ ያው መቸገር አለብኝ። ያ ሶ እነዚህ ነገሮች ነው የማደርገው። አሁን ቀጥታ ወደ ስራ ይገባለውኝ። ከእናንተ ጋር የምንገናኘው ምሳ ሰዓት ምሳ ሶ ወጣ ይሆናል ማለት ነው። እስከዛው ድረስ የትም እንዳትሄዱ ሰዓት መሰላችሁ አሁን 11 ሰዓት ከአስር ነው፣ which is 5 ሰዓት ከአስር አካባቢ እኔ ብዙ ጊዜ ምሳ መውጣው ወደ 7 ሰዓት፣ አንዳንዴ 8 ሰዓት፣ አንዳንዴ 7 ሰዓት ምሳ ሰዓት ላይ ነው። እና አሁን ግን መጀመሪያ እስቲ ትንሽ እንቅልፍ እንቅልፍ እያለኝ እየነካከመኝ ስለሆነ ቡና መጠጣት አለብኝ። ሶ ኦፊሳችን ውስጥ actually ቡና መጠጣት እንችላለን እንደፈለግን ግን ደግሞ የሆነ የሚበላ ነገርም ስለፈለኩኝ ማቆያ እስከ መስራ ማቆየ ብስክት ነገር ወይ ደግሞ ኢነርጂ የሚሰጥ ነገር ለመግዛት ነው የፈለግኩት። ና ሰውታች ወደን የሆነ ነገር ገዝተን እንመለሳለን። አሁን ከሰፋ ለመኖት ቻለሁ። እንደምታዩት እነዚህ ሁለት ነገሮች ሁለት ስናኮች ገዝቻለሁ። ሹገር ፍሪ ናቸው። አንዱ ላይ 22 ግራም ፕሮቲን አለው። የፕሮቲን ስናኮች ናቸው እና በተሻለኛ አቅም ያው ሰውነቴን ለማስተካከል እየሞከርኩኝ ስለሆነ አሁን እንደዚህ አይነት ነገሮችን ነው እየወሰድኩኝ ያለው። ምሳ መምበላውን አብረን እናያለን። ጠዋትን ፕሮቲን ሼክ ጠጥቼ ነበረ። አሁን ኢነርጂ ለማግኘት እና ለመነቃቃት ያክል እነዚህን የፕሮቲን ስናኮች እና ኦፊስ ደግሞ ያው ቡና ቅዳት ስለምችል ቡና ቀድቼ ከቡና ጋር እነዚህ እንጠጣለሁ ማለት ነው። ከዛ ምሳ ሰዓት ወይ ሁለት ሰዓት ወይ ሶስት ሰዓት ላይ እንገናኛለን። የትም እንዳትሄዱ። ፋይናሊ ለምሳ ወተናል እንግዲህ። ያው ከዚህ በፊት እንደምታቁት ምግባችንን ማሞቅ ያለን ሶ እና ሞቅና አሁን ይዘን ወደ ምሳ መቢያ ቦታ እንሄዳለን ማለት ነው። ዶክተር ፔፐር እንገዛለን። ዶክተር ፔፐራችንን ገዝተናል። ይህንን ይመስላል። ከኋላ የምታዩት ነው ምሳ መቢያችን። ቪው ደግሞ አሪፍ ቪው አለው እንደምታዩት። ይህንን ቪው በመስኮት እያየን ነው የምንበላው። ውላችኋለሁ። ተሰናበትኳችሁ በኋላ ዶክተር ፔፐር ሳላሳያቸው። ይሄ ዶክተር ፔፐር ይባላል። ወደ ሀያ አይነት የፍሩት ፍሌቨሮች የቀላቀለ ነው። የሳይ ቤተሰብ ከብዙ ከብዙ ስራ በኋላ አሁን ከስራ ውጥቼ ወደ ቤት እየተመለስኩኝ ነው። አየሩ ባይደዌ ጋይስ፣ ዛሬ ይዘንባል ብዬ ነበር የጠበኩትኝ፣ ግን ምንም እየዘነበ አይደለም። ማለት ጠዋት ስንመጣ እንዳያችሁት እየዘነበ ነበረ ነው። አሁን ግን ኢዝ ጀስት ኖርማል ምንም ዝናብ የለም። አሁን እንግዲህ ጠዋት የመጣነውን መንገድ ወደ አንድ ሰዓት የሚሆነውን መንገድ እንመለሳለን ወደ ቤት። ከዛ በኋላ ደግሞ እንግዲህ ያው ቤት ሄደን የምንሰራቸውን ስራዎች እነግራቸዋለሁ ማለት ነው። ጠዋት ሽማግሌዎቹ ነበር ሲጮቱበት የነበሩት አሁን ደግሞ ልጆች ኳስ ምናን እየተጮቱ ነው። እዛ ጋ ደሞ ባስኬትቦል ኮርት አለ እና ባስኬትቦል ምናን እየተጮቱ ነው የሆኑ ልጆች። ይሄ የሚናቶኩ ቀበሌ ነው። ሚናቶኩ ማለት አሁን ያለውበት ሲቲ ነው። እና ትልቅ ቀበሌ ነው። እና እንዲህ ግራውንድ ማለት ነው። ሲ ስቴሽን ነው በዚህ በኩል ወደ ስቴሽን ያስገባችኋል። ያ ጋይስ ሶ በቃ እንግዲህ እስኪ ስቴሽን ስደርስ ደግሞ አገኛችኋለሁ አለናለን። አሁን ስቴሽን ነው ያለሁት እና እስቲ እንደተለመደው የጃፓን ትሬን ምን ያክል ይቆያል የሚለውን ሰዓቱን እኔ ሶ አሁን እንደምታዩት ትሬኑ ይመጣል የሚለው 17 ሰዓት ከአንድ ነው። አሁን ኖርማሊ ደግሞ ሰዓቱ ስንት ነው? ኦልሞስት 17 ሰዓት ነው እና ከአንድ ደቂቃ በኋላ መምጣት አለበት። እዚህ እዩት፣ 17 ሰዓት ከአንድ ነው የሚመጣ ይላል። አምስት ሰዓት ከአንድ ማለት ነው። አሁን ለአምስት አንድ ጉዳይ ነው። ስለዚህ ከሁለት ደቂቃ በኋላ ትሬኑ መምጣት አለበት። እንደምታዩት ትሬኑ እየመጣ ነው። ሰዓቱ እዩት፣ አናቱ ላይ ነው የሚመጣው ማለት ነው። 17 ሰዓት ነው አሁን። 17 ሰዓት ከአንድ ነው ትሬኑ የሚመጣው። ሶ ትሬኑን እዚህ ጋር ያችት ኦን ታይም ማለት ነው። ብቻ ጋይስ እንደምታዩት ትሬናችን ኦን ታይም መጥቷል። ሶ አሁን ወደ ውስጥ እንገባለን። አሁን ሰፈር ደርሻለሁኝ፣ ግን ደሞ ወደ ቤት መግባት አልፈለግኩም። እንደምታዩት አይኔ ላይ ያስተውቃል፣ ደክሞኛል። እና ቤት ከገባውኝ እንቅልፍ እንቅልፍ ብሎ ምናምን ስለምተኛ ቤት ከመግባቴ በፊት እዚህ ጋር ዶቶር የካፌ ነው የቡና ካፌ ነው የተወሰነ እስኪ ቡና ለመጠጣት እዚህ ቁጭ ብለን አንዳንድ ስራዎችን እንሰራለን። ምን እንደምንሰራ ምነግራችኋለሁ። እስኪ ቡና እንዘዝና ስቲኮችን እናዘናውም ቁጭ ብለናል። እዚህ ጋር እንደምታዩት ፒሲያችን አለ፣ ከዛ ቡናችን እዛ ጋር አለ። የተወሰነ እዚህ የተወሰነ ሰራለኝ፣ ከዛ ሰርቼ እንደጨረስኩኝ ደግሞ ያው ወደ ቤት እንሄዳለን ማለት ነው። ዛሬ እንደነገርኳቸው እስከ ማታ ድረስ ከእኔ ከኔ ጋ ናቸው፣ የትም እንዳትሄዱ ም የምሰራው አሁን አንደኛ ያው እስካሁን የተቀረጹትን ቪዲዮዎች ኤዲት አረጋለው። ሁለተኛ ደግሞ ለጃፓኒዝ ተማሪዎቼ የተወሰነ ኤዲት ማደርገው ቪዲዮ ስላለ እሱን ቪዲዮ አይ ሚን ቪዲዮ ሳይሆን የማዘጋጀው ኮርስ አለ። ሶ እሱን ኮርስ አስተካክላለው ማለት ነው። ፕራይቬት ክላስ ተማሪዎች ስላሉ ለእያንዳንዳቸው ለእነሱ የሚሆን ኮርስ ስለሆነ የሚሰራው እሱን አስተካክላለኝ። የወጣኝ ነው። ድምጽ የተዘጋ ማለት ረዥም ሰዓት ስለቆየኝ እንደምታዩት፣ አሁን ጨልሟል ኦልሬዲ ለሁለት ሰአት ያክል ኤዲት አደረግኩኝ ያልኳችሁንም ስራዎች ምናምን ሰራርቼ አሁን እንደምታዩት ውጩ ጨለም ጨለም ብሏል። ሁሉም እንግዲህ ወደ ቤቱ መሄጃ ሰአቱ ደርሷል ማለት ነውት ማይኬ ቻርጅ ዘግቷል ና ድምፄ እንደሚሰማችሁ ተስፋ አደርጋለሁ ወደ ቤት እየሄድኩኝ ነው ቤት ልድረስ ና እንገናኛለን ጠዋት የጀመርንበት ቦታ ተመልሼ መጥቻለሁ አሁን ቤት ገብቻለሁኝ እንዳያችሁት ውጪ ጨልሞ ነበረ አሁን ከምሽቱ ሁለት ሰዓት ሆኗል ስራችን ገና አላለቀም ውሏችን ውሏችን በጣም ከባድ ነበር እንዳያችሁት። አሁንም ግን ገና አላለቀም የተወሰኑ ስራዎች አሉ። ነገም ከጠዋት ጀምሮ ደግሞ እንግዲህ ይህንኑ ተመሳሳይ ውሎ ነው የምንውለው። ከዛ በፊት ግን ዛሬ አሁን ከማደርጋቸው ነገሮች ውስጥ አንዱ መጀመሪያ ያው ሻውሮ ሲቼ ከፋሚሊ ጋር ራት መብላት ነው። ራት በልቼ የተወሰነ ጊዜ ለባለቤቴና ና ለልጄ ለመስጠት ሞክራለሁ። ከዚ በኋላ ደሞ ደግሞ ተመልሼ መጥቼ የትምህርት ቤት አሳይመንት አለኝ እንዲሁም ደግሞ ቪዲዮውን የተወሰነ ደረጃ ለመውሰድ ሞክራለሁ። ኤዲት የጀመርኩትን ማለት ነው። ከዛ በኋላ ያው በጊዜ ተኝቼ ደግሞ ነገዷት እነሳለሁ ማለት ነው። ሶ ባጭሩ እንግዲህ የዚህን ቪዲዮ አላማ እንዲሁም ለምን ጠፍቼ እንደነበረ በጥቂቱ ተረድታችሁኛል ብዬ አስባለሁ። የጠፋሁበት ዋነኛው ምክንያት እንደምታዩት ነው፣ ትምህርት ጀምር ያለው ስራ አለ፣ ሙሉ ቀን እንዲሁም ደግሞ የፋሚሊ ታይም አለ። የራሴን ትምህርት ቤት ከፍቻለሁ። ጃፓንኛ በአማርኛ እያስተማርኩ እገኛለሁ። በእርግጥ ቲክቶክ ላይ ብቻ ነው ያስተዋወቅኩት። በጣም ይቅርታ ዩቲዩብ ላይ አላስተዋወቅኩትም። ኦልሬዲ ምዝገባ ጨርሰናል። አሁን ላይ ቀጣይ ኮርስ ከሶስት ወር በኋላ ስለሚጀምር ያኔ የምንመዘግብ ይሆናል ማለት ነው። ያ እሱንም እያስተማርኩኝ ነው። ዛሬ እንደ አጋጣሚ ክላስ የለኝም። ነገ ግን በዚሁ ሰዓት በተመሳሳይ ሰዓት ቪዲዮ ብቀርጽላችሁ ክላስ አለኝ ማለት ነው። እያስተማርኩኝ ነው የሚሆነው ኦንላይን። ከዛ ደግሞ የራሴን ጥናት አለ እና በአጭሩ በእነዚህ ነገሮች ምክንያት ነው ቪዲዮ ሳልሰራላችሁ የቀረሁት። እንዲሁም ኤዲተሬም ደግሞ ተመራቂ ተማሪ ነው። አብረሽ አሁን ገና ይመጣል ብዬ አስባለሁ። ቶሎ አሁን ይሄም ቪዲዮ እሱ ሊሆን ይችላል ወይ እኔም ሊሆን ይችላለሁ። ጨርሼ ኤዲት ማድረገው እሱን አናቅም። ዞሮ ዞሮ እስቲ አብረን ሪፊት የምና ይሆናል። በአጭሩ በዚህ ምክንያት ነው የጠፋሁባችሁ። በጣም ይቅርታ። ሌላው ደግሞ እንግዲህ ይሄንን ቪዲዮ ዋነኛው የሰራውበት ምክንያት አሁን ላይ በተለይ በእኔ እድሜ የሆናችሁ ያው፣ እድሜ ለማታውቁ 24 ዓመቴ ነው 24 ዓመቴ ነው። ጃፓን ላይ የኖርኩ ይገኛለውኝ አንድ ልጅ አለኝ፣ አግብቻለሁ፣ ወልጅ አለሁኝ እና ስቲል ያው ህይወቴን ለመቀየር እየሮጥኩ ነው ያለሁት። እናንተም ደግሞ በዝች የአንድ ቀን ውሎዬን አይታችሁ ትረዳላችሁ ብዬ ተስፋ አደርጋለሁኝ። ሶ ይህንን ቪዲዮ የሰራውበት ዋነኛው አላማ ምንድን ነው? ለብዙ ሰዎች ወይም ለብዙ ወጣቶች ተስፋ መሆን እፈልጋለሁኝ። በደንብ መስራት እንዳለባቸው ለመለወጥ ህይወታቸውን ለመቀየር መስራት እንዳለባቸው እንዲያውቁ ፈልጋለሁኝ እና እኔ ጥሩ ነገር ላይ ሆኜ ሳይሆን ቢያንስ እየሞከርኩኝ እንዳለው እና ለእነሱም ኢነርጂ ሞቲቬሽን መሆን ስለምፈልግ ነው። አንድ እንድታውቁልኝ የምፈልገው ነገር ምንድን ነው፣ ማናችንም ብንሆን ህይወታችንን መቀየር የምንፈልግ ከሆነ ከኛ የሚጠበቀውን ነገር ማድረግ አለብን። ማለትም ፈጣሪም ቢሆን ያለን ሰርተህ ጥረህ ግረህ ብላ ነው እና እኛ ምንም ሳንሰራ ምንም ሳንጥር ምንም ነገር ሳናደርግ ከፈጣሪ ብንጠብቅ ምንም የሚመጣ ነገር አለ ብዬ አላስብም። ይሄ እኔ ሐሳቤ ነው ፐርሶናሊ። ግን ደግሞ እኛ የቻልነውን ጥረን ለፍተን ብዙ መንገዶችን ሞክረን ከዛ ያችን ነገር ይዘን ሄደን ፈጣሪ ሆይ አንተ ተጨመርበት ብለን ብንለው ምንም ላይጨምርልን የሚችልበት ምክንያት አለ ብዬ አላስብም። መንገዱንም በስነስርዓት ክፍት ቡልቅቃ አድርጎ ነው የሚከፍትልን ፈጣሪ ደግሞና ከዚህ ነገር እናንተም ቢያንስ የትኛውም ሀገር ላይ ይህንን ቪዲዮ ስታዩት፣ ከተለያየ ሀገር ልትሆኑ ትችላላችሁ። ግን ደግሞ ህይወታችሁን ለመቀየር በየቀኑ በእያንዳንዷ ደቂቃ ሳታባክኑ መስራት እንዳለባችሁ ላስታውሳችሁ ነው ማለት ነው። ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እናንተም ደግሞ እንግዲህ እኔን ሰፖርት ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ቫይራል አውጡት፣ ለብዙ ሰዎች ሼር አድርጉት፣ ላይክ፣ እንዲሁም ማንኛውንም ነገር አስተያየት ኮሜንት ላይ ጻፉልኝ። ያ በቀጣይ እንግዲህ ይህን ካረጋችሁ ተመልሼ እመጣለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።